ዘማሪት የምስራች ጌታ ተኝታ የምትታከምበት የታይላንድ ሆስፒታል ላይ ከፍተኛ የመሬት አደጋ መከሰቱን እሷ በተአምር እንደተረፈች በእንባ ተናገረች። ሰማይና የፈጠረውን ኢየሱሴን ጠርጄ ዚህ ደርጃለሁ። አባቴ ጠርጄ ዚህ ደርጃለሁ። ወገኖች አድርጎኛል፣ አመስግኑ። አለም ላይ ሳላችሁ ፈተናና መከራ ይበዛባቸዋል የተባለውን ቃል ክፍል እንደሚያስታውስ ጭምርም ነው። ይቺ ታላቅ ዘማሪት ገና ልጅነቷ ብዙ ፈተናና መከራ ተፈራረቀባት። መድረክ ላይ ማይክ ጨብጣ በርካቶች በሷ አገልግሎት የተባረኩባትም ነች። በጣም የምትገርምና ድንቅ ዘማሪት ነች። የምስራች ጌታ ስምን መልአክ ያወጣል የመባለው በእሷ ላይ እንደሆነ ጭምርም የወጡት መረጃዎች ያሳያሉ። ታዲያ ብዙ መድረኮች ላይ በርካቶች በእሷ እንደተባረኩ ጭምርም ነው። የኋላ ኋላም ፈተና እንደገጠማት ጭምርም ነው። የካንሰር ህመም እንዳጋጠማትና ለህክምና ከፍተኛ ወጪ እንደተጠየቀችበት ጭምርም ነው። ከዛ የተነሳ በመሃሉ ሰዎችም አልደገፏትም በማለት በርካታ ክርስቲያኖች ወጥቶ በአደባባይም ገንዘብን እንዲሰበሰብላት በማድረግ የህክምና ወጪ ተሸፍኖላት ወደ ታይላንድ ማቅናቷ የሚታወስ ነው። ታዲያም ከካንሰር አራት ወደ ዜሮ መግባቱን መዳኗን በጣም በሚገርም ሁኔታ እግዚአብሔርም ጣልቃ በመግባት ወደ ህክምናዋ በጣም በሚገርም ሁኔታ መዳን ጀምራ በአደባባይ ምስክር እያደረገች ነበር። ታዲያ በጣም በሚገርም ሁኔታ አሁንም አምላኳ የምታመልከው አምላኳ እንዳልጣላት ጭምርም እምባ የተናነቃት ነው የገለጸችው። በተለይ ኤስያ የመሬት መንቀጥቀጥ ብዙ ጊዜ የሚያስቸግር የምድራችን ክፍል ነው። ኤስያ አይጉር ውስጥ በጣም በሚያሳዝን ሁኔታ በርካታ የመሬት መንቀጥቀጥና የበርካታ ነፍሳት እንደተቀጠፈ ጭምርም ነው ዛሬ የተሰማው። ማይናማሪን ተከትለው ወደ ታይላንድ ላይ በርካታ ህንፃዎች እንደተደራመሱ ጭምርም እዛው ህክምና እየተከታተለችበት ባለችበት ስፍራ አካባቢ እንደሆነ ጭምርም ነው። እሷም በዚሁ እንባ እየተናነቃት ጸልዩልኝ በማለት እግዚአብሔርም አትርፎኛል ታላቅ ነገርም አድርጎልኛል በማለትም በዚህ መልክ እንባ እየተናነቃት ነው የገለጸችው ሪካርድ አርጉ

ጥሎ የማይጥለኝ ከጎኔ ያለው በዚህ ህመም የበለጠ እግዚአብሔር ጋር እንድጠጋ ነው የዳረገኝ በማለትም አምላኳን በእንባ ነው የመሰከረችው። የእግዚአብሔር ሕያውነትና እጁም በርካቶች ያልተቀበሉትን ምስክር እየሆነች እንደምትገኝ ጭምርም ነው። በጣም በሚገርም ሁኔታ እግዚአብሔር ጣልቃ ገብቶ አሁንም ከዳግማዊ ሴጣን የላከባት ሞትም እንዳመለጠች ጭምርም ነው። በጣም ይህ በጣም ታላቅ ተአምር እንደሆነ ጭምርም በተኛችበት ሆስፒታል ውስጥ አካባቢም በርካቶች እንደተደራመሱ ህንፃዎችን በመግለጽም እምባ የተናነቃት እግዚአብሔር ለሷ ያደረገላትን ውሌታም ነው የገለጸችው ዘማሪት የምስራች ጌታ። በጣም በሚገርም ሁኔታ ከዚህ ከተፈጥሮ አደጋም ድናለች። በጣም አሳዛኝ ሴጣን ከባድ ሁኔታን ፈተናን ወደ ህይወቷ ይዞ በመምጣት ዳግም እሷ ያለችበት ህንፃ አካባቢ መደራመስ አደጋ ገጥሞ ጠላት እሷን ነፍሷን ሊያጠፋ መጥቶ አሁንም አልቻለም እግዚአብሔር ወይም የምታመልከው የሱስ ጌታ ተናጥቆ እንዳደናት ጭምርም ነው የገለጸችው በምስክርነት አጠቃላይ ያን በማስመልከትም ዘማሪት በአሁን ሰዓት ህክምና በተሻለ ሁኔታ ላይ እንደሚገኝ ጭምርም የወጡትን መረጃዎችን በማስመልከትም ዘማሪት የምስራች ጌታ በአሁን ሰዓት ታላቅ ታምራት እንደተደረገባት ጭምርም ያው ሆና ምስክርነቷን እየሰጠች እንደምትገኝ ጭምርም አሁንም ጨርሼ ህክምናዬን ድኜ እስከሚመጣ በጸሎት አስቡኝ በማለትም ነው የገለጸችው። ሰይጣን ውጊያ እሷ ላይ እንዳበዛባትና እንደበረታበት ጭምርም ነው እሷን እንደማይችላት እሷን እንደማይችል ጭምርም እሷን በመግለጽ ከዚህ ሁላ ፈተና አልፌ በተለይ ህክምናን ጨርሼ እስክመጣ በጸሎት አስቡኝ በማለትም ለቅዱሳን ጥሪ እንዳቀረበች ጭምርም የወጥቶት መረጃዎችን በማስመልከትም ነው። ለእናንተ ይዣላቸው መጣሁት። እስካሁን ድረስ አብሬያቸው ቆየሁት። ሚኪ ነኝ ከሚኪታ ቦረንፎ ለዚህ ቁም ነገር ዘልጃናል። አዲስ የሆናቸው ሰብስክራይብ በማድረግ ቤተሰብ ቢሆኑ። ሰላም ቆዩልኝ።